ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾች፣ እንደምንሰንብታችኋል። አማን ሰላም በያላችሁበት ይሁን። እንዴት ናችሁ? አሪፍ ነገር ኖሮ እንግዲህ ሁላችንም መልካም መልካም ነገር እያወራን የተሻለ ነገር ብንመማር በጣም ደስ ይለን ነበረ እና እንዳለመታደል ሆኖ እንግዲህ ሀገራችን ላይ የሚፈጠሩ በየጊዜው የሚፈጠሩ ነገሮች ብዙ ነገር እንድንል ያስገድዱናል እና ማህበረሰባችንም ደግሞ ነቅቶና ራሱን መከላከል ስለ ዲሞክራሲ፣ ስለ ራሱ መብት እንዲሁም ደግሞ የሰዎች ድሞ ከራስም በዘለለ ደግሞ ስለ ሌሎች መብት መከራከርና ዲሞክራሲ የበለጸገባት ኢትዮጵያ የእያንዳንዱ ዜጋ እንደ ዜግነት መብቱ ተከብሮለት ማንነቱ ተከብሮለት እንደ ሰው የሰውነት ክብሩ ተጠብቆለት እንዲኖር የሚያስችለውን ኃይል እስከሚያገኝና እስከሚፈጠር ድረስ ይሄ ከዘር ማንነት ፖለቲካ ወጥቶ የሰው የዜጋ ፖለቲካ አድርጎ አገሩ ላይ አገሩን የተከበረች ሀገር እስከሚያደርግ ድረስ ይህን ማህበረሰብ መቀስቀስ የግድ አስፈላጊ እንደሆነ ሁላችንም የተረዳን ይመስለኛል። ምክንያቱም ምንድን ነው መሰላችሁ ይሄ በጣም እነኚህ በዘር ፖለቲካ ውስጥ ያሉ ሰዎች ወይም ደግሞ በነዚህ አይነት አይምሯቸው ዋሽ የተደረገ ማህበረሰብ አለን በብዛት ይህ ማህበረሰብ ደግሞ ግልጽ ያልሆነለት ነገር፣ ያልገባው ነገር አለ። ምክንያቱም ያልገባው ነገር ያለ ምንድን ነው መሰላችሁ እነዚህ ኤሊቶች ከየቋንቋው ተናጋሪ የወጡ እሌቶች በስልጣን ላይ ያሉትን ማለት ነው። የነበሩትም ወደፊትም ደግሞ ሊመጡ የሚቋምጡት አሉ። ይሄንን እያቀነቀኑ እና በዚህ ተሳፍረው መጥተው አሁንም ማህበረሰባችንን ወደ ጭንቅ ውስጥ መክተት የሚፈልጉ በተለያየ ገሌ ተገሌ ይበልጣል፣ የገሌ ማንነት ተገሌ ማንነት ይበልጣል እያሉ፣ ተንቀሃል፣ ተገልሃል፣ ተሰድበሃል እያሉ የተለያየ ነገሮችን እየሰጡ አሁንም ማህበረሰባችንን መከራና ስቃይ ውስጥ ማቆየት የሚፈልጉ እነኝህ በስልጣን ላይ ያሉ ሰዎችና እንዲሁም ደግሞ በዚያ ዙሪያ በዚህ በባለስልጣኖች ዙሪያ ተኮልኩለው አሁንም ትንንሽ ቅንጥብጣቢ እየለቃቀሙ ያንን የሚኖሩ መኖሪያ ያደረጉት ማህበረሰቡን እያጋጩ እያላተሙ፣ ግን እነሱ ደግሞ በቅንጥብጣቢ መኖር የሚፈልጉ ሰዎች እንዳሉ መረዳት ያስፈልጋል። ይህ ጄኔሬሽን ሪሊ ሀገር መስራት አለበት። አገር መስራት ያለበት ደግሞ ይሄ የዘር ፖለቲካ አገር እንዲሰራ ሊያደርገው አይችልም። የእኛ የአሁኑ ኢትዮጵያ ሪሊ ተገነጣጥሎ መኖር የማትችል ኢትዮጵያ፣ ሰው ደግሞ ማንነቱ በጣም የተጋመደ ምንም መለያየት የማትችለው ጂኦግራፊው መለያየት ማያመች፣ እንደገናም ደግሞ ማህበረሰቡ ደግሞ በጣም ከተሰባጠረ ከመሰባጠሩ ብዛት ምንም መለየት የማትችል በእያንዳንዱ ቤት የሁሉም የሁሉም አይነት ቋንቋ ተናጋሪ ተደብላልቋል እና ይህን ማህበረሰብ መለየት አትችልም። አሁን ዛሬ ታያላችሁ እንግዲህ የተጨፈጨፈ ያለው ኦርቶዶክሳውያንን እየጨፈጨፉ ያሉት ያንን የነበረውን ማንነቱንና ተጋምዶበት የነበረውን ገመዱን ለመበጣጠስ ነው፣ አሁን ሁሉን ነገር እያደረጉት ያሉት እና ከውጭ ወጥ እየመጣ ነገር አይደለም እየጨፈጨፈ ያለ ይህንን እየጨፈጨፈ ያለ በዚህ በስልጣን ውስጥ ያሉት እነዚያ ያንን ነገር የምናሰፋ እየመሰላቸው እና የአንድነት የነበረው ኢትዮጵያዊነትን ለማጥፋት እና አሁን እነሱ የሚስሉት ይሄ የቅዠት አይምሯቸው ውስጥ የቅዠት ማንነት ውስጣቸው ላይ ኢትኒክ የተተከለውን ነገር ያንን ነገር ለማስፈጸም ነው እየጨፈጨፉ ያሉትና ማህበረሰባችን ለሌሊ መንቃት አለበት። ወጣቱ በተለይ ወጣቱ ዛሬ ዓለም አንድ በሆነችበት ዛሬ ዓለም አሁን እነኚህ ኢሮፒያኖች እንደምታወቁት እንግዲህ የአውሮፓ ሕብረት ብለው ራሳቸውን መስርተው አንድ አድርገው እንደገና ደግሞ ራሳቸው እርስ በርስ ደግሞ ለመጠባበቅ ሌላ መቶ እንዳያጠቃቸው ደግሞ ኔቶ የሚባል የጦር ኃይል አቋቁመው ራሳቸውን በራሳቸው እየጠበቁ ነው ያሉት። እና ይሄ ምንድን ነው? ድሮ እኮ ተጫርሰዋል፣ እስከሚበቃቸው ድረስ ተጫርሰዋል። ይሄ ኤትኒክ ፖለቲካ ግን የትም እንደማይደርስ ሲያውቁት ግን ወደ አንድነት መጡና አውሮፓ ሕብረትን እና እነዚሁም ደግሞ እንደ ኔቶ ያለ ተቋማትን በጋራ እየፈጠሩ እነሱ እርስ በርስ መጠባበቅ ጀምረው ይህዎች በሰላም ይኖራሉ። ዛሬ የነ ቤልጅየምና የነ ጀርመን የነ ኔዘርላንድን ድንበር ብታወጥ የስዊድንንና የነ ኖርዌን ድንበር ብታወጥ፣ የነ ዴንማርክን ድንበር ብታወጥ፣ አንድ እግር እዚህ ጋር ሆኖ ኔዘርላንድ ነህ፣ አንድ እግር እዚህ ጋር ሆነ ቤልጅየም ነህ፣ አንድ እግር ጋር ሆነ ጀርመን፣ አንድ እግር ጋር ሆኖ ኔዘርላንድ ነህ ምንም አይነት እንዲህ መስመር ቀጭን መስመር አስመረው በቃ ይሄ ነው። አንዱን ቤት ለሁለት ሁሉ እየሰነጠቁ ከዚህ በኋላ ያለው ቤቱ፣ ከዚህ በኋላ ያለው ጀርመን ውስጥ ነው፣ ከዚህ በኋላ ያለው ኔዘርላንድ ውስጥ። እንደዚህ እየተደረገ ነው እየተካፈል። ምክንያቱም ይኸውላችሁ፣ ያ ኤትኒክ ፖለቲካ በጣም አጫርሷችኋል እስከሚበቃቸው ድረስ እና እነሱ ያጨረሱትን እነሱ ያላዋጣቸውን ነገር አሁን ኢትዮጵያ ውስጥ መጣና ይሄንን ኤትኒክ ፖለቲካ ለሚያሯሩጠው ሁሉ ድጋፍ ስለሚያደርጉ እርስ በርስ እየተበላለን ያለ ነው። ወጣታችን እየተጨራረሰ ያለ እርስ በርሱ በጣም ሮንግ በሆነ መስመር ላይ ነው ጎበዝ። እኔ ይህንን ምሁሩ አይነግራችሁ፣ ይህንን ፖለቲከኛው አይነግራችሁ። የሚነግራችሁ ምሁሩን ፖለቲከኛው የሚነግራችሁ እንዲሆነ ተበድልሃል እንዲሆነ ኤቪደንስ ምንድን ነው ብትለው አሁን ኤቪደንስ የሚባል ነገር አይሰጥህም። ግን በጆሮህ በጣም ሰይጣን የሆነ ነገር ይከትብህ ይከትብህና ያ ሰይጣን የሆነው ነገር ያ የሰማው ሰይጣን የሆነው ነገር አንተን ወደ ሰይጣንነት ይቀይርህና ሌሎችን ሰው በቃ አምርረ ተጠላና ወደ ሌሎችን ሰው ወደ ማጥፋት ትሄዳለህ። እና ወዳጆች መንቃት ያስፈልጋል። ይውላችሁ እኛ ሀገር ያሉ ፖለቲከኞች በጣም ጨካኞች ናቸው። የኛ ሀገር ያሉ ምሁራኖች በጣም ጨካኞች ናቸው። ራሳቸውን የሆነ ነገር የሆነ ጥቅማ ጥቅም የሚያስገኛቸው ከሆነ ለጀኔሬሽኑ ምንም ነገር አያዙ። ምንም ነገር ነው የምነግራችሁ። እና ወጣቱ ልትነቃ ይገባልህ። ሁለቴንም እነግርህ፣ ኦሮመኛ ተናገር፣ አማረኛ ተናገር፣ ትግረኛ ተናገር፣ አፋረኛ ተናገር፣ ሶማሌኛ ተናገር፣ ጋምቤለኛ ተናገር፣ አደኛ ተናገር፣ ውበት ነው ይሄ። ወደ ወዳጄ ይሄ ለኢትዮጵያውያን ውበት ነው። ይህን የምታገኘው ኢትዮጵያዊ ውስጥ ብቻ ነው። ልንገርህ ይህን ውበትህን ነው እንደ ልዩነት እያደረጉ እርስ በርስ እያጫረሱ ያሉ ብሎች አባቶቻችን እኮ ይህን ሁሉ አቻችለው ተኮነ ነው አያችሁ ግን ይህን ነገር ያን አቻችለው የኖሩትን አባቶቻችንን ግን እንደ ጥላትና እንደ በዳይ አድርገው ስለው አንተ ውስጥ ሰይጣንና ጭራቅ አስመስለው ሳሏቸው፣ እነዛ በብልሃት ሀገር ያቆዩትን አያችሁ። ይሄ ከ1966 ጀምሮ የመጣ የሰይጣናዊ ትውልድ አለ። ያ ሰይጣናዊ ትውልድ አሁን የከመረው መከራ ሁሉ የከመረው መከራ ሁሉ የት ላይ አረፈ? እዚህ አሁኑ ጀኔሬሽን ላይ አረፈ። ተመልከቱ ከኃይለ ስላሴ የመጨረሻው ዘመን ጀምሮ የደርግ ሙሉ ቀጠልና የወያኔ ሙሉ 27 ዓመት አጠቃላይ ወደ 50 ወደ ስልሳ ዓመት የሚሞለው ነገር አሁን ደግሞ ሰባት ዓመቱ ደግሞ ይሄ የስቃይ ዘመን ደግሞ የአብይ አህመድ ዘመን ዘመን ይሄ ሁሉ መከራ መቶ መቶ አንተ ጀኔሬሽን ላይ አሁን እኔ ጀኔሬሽን አንተ ጀኔሬሽን ላይ መቶ ተከመረ። ይሄ ሁሉ ጉድ መጥቶ ሲከመር፣ ይሄን ሁሉ ጉድ ነው ተመልከቱ። ይሄን ሁሉ ይሄን ሁሉ ነገር ነው የተሸከምነው። ይሄንን የተተበተበ ይሄንን ሚስጥር ይሄንን ሚስጥር የሆነ የተተበተበ ነገር ለመፍታት ብልህ መሆን ያስፈልጋል። ያገር ወጣት ማስተዋል ያስፈልጋል። ሴቱም ወንዱ ኦሮመኛ ሲናገር ሰው መደንገጥ የለብም። አማርኛ ሲናገርና አማርኛ የሚናገር ሰው መደንገጥ የለብም። ትግረኛ የሚያወራ ሰው ሲመጣ መደንገጥ የለብም። ይሄ ይሄ አብሮ የኖረ ነው። ተዋልዶ የኖረ ማህበረሰብ ነው ዝም ብሎ ይሄ ለፖለቲካ ኮሬክትነስ የሚባል ነገር አይደለም በዙሪያ ያለውን ተመልከት አሁን አንተን ግን አማርኛ ብቻ የምትናገር ትሆን ኦሮምኛ ስትሰማ እንደነግጥ የሆነ ስልት ስለውብሃል ኦሮምኛ የምታወራ አማርኛ ሲወራ ስትሰማ እንዲዞርዞር ለምታይ የምደነግጥ እንድትሆን ተሳለብህ ትግርኛን ስታየው የሚዘገነ ጀኔሬሽን እንድትሆን ተደረገ በማን በእነዚህ ሰዎች አሁን ቅድም ባልኳቸው ሰዎች ምሁራን በሚባሉትና ፖለቲከኛ በሚባሉት የኢትዮጵያ ፖለቲከኛና ኢትዮጵያ ምሁራን የኢትዮጵያን ለማፍረስ ኢትዮጵያን እዚህ ለመድረሷ ትልቁን ሚና የተጫወቱት እነሱ ናቸው። ይህ በግልጽ መነገር አለበት። ምክንያቱም የሰሩትን መልካም ነገር ቢኖራቸው መልካም ነገራቸውን እናወራላቸው ነበር። ጥሩ አገር ቢያቆዩን ስለ ጥሩ ነገር እናወራላቸው ነበር። ጥሩ አገር አላቆዩንም። መከፋፈልን፣ መገዳደልን፣ መጨራረስን፣ ጭካኔን ያስተማሩ ጭካኔን አስተላልፈው ይኸው ለልጆቻቸው አስተላልፈው ዛሬ በጭካኔ ሰውን ሲያርድ ሰውን የመሰለ የተከበረ ፍጡር ሰውን የመሰለ ነገር ህንፃ አጋድሞ በቢላዋ ሲያርድ ስቅቅ የማይለው ጀኔሬሽን እንዲፈጠር ያደረጉን እነሱ ናቸው። ከሌላ ከየትም አለ አላመጣሁም። ይሄ ጀኔሬሽን ይሄ ሰው ማረድን የተለማመደው ከነሱ ነው። ሰው መግጀልን እንደ ተራ ነገር የቆጠረው ከነሱ ነው የተለማመደው። ሰው ሲራብ በረሀብ ላይ የሚዘንጡ እንደነ ጠቅላይ ሚኒስትር አብይ አህመድ ሰው ሲቸገር በችግር ላይ እንደሚዘባበቱት እንደ ብልጽግናዎች ዛሬ እንደዚህ አይነት ጨካኝ የመጣና ይሄንን እያየህ እንዲህ አይነት ጨካኝ ትውልድ የመጣው በእንደዚህ አይነት ሰዎች ነው። ጄኔሬሽኑ ንቃ፣ አለምን ተመልከት፣ አለም ውስጥ ያለውን ተመልከት። እንዴት ሀገራቸውን እንደሚጠብቁና ሀገራቸውን እንደሚገነቡ እንደ እነ አሜሪካ፣ እነ ቻይና፣ እነ ኢሮፕያን በሙሉ ተመልከት ተመልከት። የፈረሱ አገሮች እነማን ማን ሀገሮች? የሞኝ አገሮች ናቸው የፈረሱት። አረባ አገሮች፣ አፍሪካ አገር እየፈረሰ ያለ፣ የሞኞች የሞኞዎች አገር ነው እየፈረሰ ያለ። የማይረባ የማይረባ ነገር እያመጡ አንተ ጋር ጭነው ይሰጡሃል፣ የሚያደነዝዝ። በሃይማኖት ልዩነት እንዳለ፣ በቋንቋ በትግ ልዩነት እንዳለ፣ በምን ልዩነት እንዳለ አምተው አንተ ጋር ይሰጡ። እነሱ ጋር ግን አንድነት ነው የሚሰሩት። ህዝባቸው እንዴት እንደሚኖር ነው የሚሰሩት፣ እንዴት በልቶ እንደሚኖር እንዴት ቤት ኖሮት ትዳር ኖሮት ወጣት ወደ ህይወት እንዲገባ ደስተኛ ሆኖ እንዲኖር፣ ያንን ነው የሚሰሩት እነሱ። እንዴት ነው ቴክኖሎጂ አዳዲስ ነገር እንዴት ነው ሀገራቸውን ማፈልፀግ፣ የሚሰሩት እነሱ ያንን ነው። ለአንተ ግን የሚያመጡልህ ድንቁርና ነው። ተሰርቶ ተበስሎ ተጋግሮ ያለቀ ነገር ትንሽ ነገር በማንኪያ ይሰጥሃል። ለአንተ መሳሪያ መሳሪያ እየሰራ ይወረውርልሃል። ያችን የሚሰጥህን ዳቦ ትበላለህ። ስን ይወረውርልሃል። ያችን ዳቦ ጋግረ ትበላለህ በሰጡህ መሳሪያ ትታጠቃለህ ከዛና ከዚያ ወንድማማች ሆነህ ትገዳድላለህ። ያስረከቡ ለአንተ ይህንን ነው። ነቃ ሀገሬ ወጣት መዳህን ያለ ምስክር ነው። ልንገርህ ኦሮሞነት ዳቦ አያበላህም። ዳቦ የሚያበላህ ሀገርህ ኢትዮጵያን ስትጠብቃት ነው። ዛሬ ኦሮሞ አልፎለት ኦሮሞ የአማራ የአማራ አካባቢ ሆኖ የኦሮሚያ ክልል አማራ ክልል ምድረ በዳ ሆኖ በሰላም ኦሮሞ ሊኖር አይችልም። አማራ ያማረበት ክልል ሆኖ የለማ ክልል ሆኖ ትግራይ ጾሙን እያደረ አማራ ሰላም ሊሆን አይችል ተያይዞ አደግን። የሀገሪቱን ሪሶርስ እንደየአቅሟ እንዳላትን አቅም እንደየአለው እንደየህዝቡ እንደየአካባቢውንትን በደብ አድርጎ ፍትሃዊ ክፍፍል እየተደረገ ለኢትዮጵያውያን ሁሉ ለየአካባቢው ሁሉ ትምህርት ቤት ያት ያስፈልገዋል። ጤና ጣቢያት ያስፈልገዋል። መንገድ ያት ያስፈልገዋል። ወጣቱ ምን መስራት አለበት? ምን ማደረግ አለበት? የሀገራችን እንዴት መለወጥ አለብን? እንዴት መሰረተ ልማት ማደግ አለበት? ከሌሎች ሀገሮች ጋር ዲፕሎማሲና በሰላም አብሮ የመስራት እንትን እንዴት ማድረግ አለብን? ምን ይህን ሁሉ መስራት የምትችለው አንተ ወጣት ነህ። እድሜያቸውን የገፉ ለጡረታ የደረሱ እነዚህ የቆጫቸው ገብተዋል። በመገዳደል ሲሳደዱ እርስ በርስ የኖሩ ሰዎች የቆጫቸው፣ እድሜያቸው በሚሄዱ በማለፉ የቆጫቸው፣ ዛሬ ያንተን እውቀት የአንተን ጉልበት ያንተን ፓወር የአንተን ኃይል ወጣቱን እየተጠቀሙ እነሱ ገንዘብ ይሰበሰቡበታል። አንተ መሳሪያ ይዘህ አሁንም ስለ እነሱ ስትዋጋ ትውላለህ። ንገረኝ እስኪ አሁን የአማራና የኦሮሞ ወጣት ዛሬ አሁን እየተናለቀ ነው፣ አማራ ክልል ላይ አይደለም? ይህንን መችም አቱ እንግዲህ እውነት የኦሮሞ ወጣት አሁን ለጥቅም ለማግኘት ነው አማራ ክልል ሄዶ እያለቀ ያለው? እውነት የነ ጠቅላይ ሚኒስትር አብይ አህመድን የነ ዳንኤል ክብረትን የነ ሽመልስ አብዲሳን ስልጣን ለማስጠበቅ ተብሎ የድሃ ልጅ እየሄደ እዚያ ያልቃል። አየው፣ በዚያም የሚተኩሰው አማራው ወንድም ነው፣ በዚህ የሚተኩሰው ኦሮሞ ወንድም ነው። እዚያ እመቤቴን፣ በዚያም ትግሬው ወንድም ነው፣ በዚያም አፋሩ ጉምዙ ታድዮ ወንድምህ ነው የሚተላለቀው፣ የሚተኩሰው ለአንተ መሳሪያ አስታጥቀው ሂድ ይልሃል። በሶስት በአራት ሺህ ብር ደሞዝ እሱ እዚህ ሚሊየንስ በአንተ ቤተሰቦች ዝም ይዘርፋል። እዚህ እንደ መቼ ነው የሚነቀው ነው። እኔ በጣም በጣም በተለይ መከላከያ ውስጥ ያላችሁ ትላልቅ ጀረናሎች፣ ኮሎኔሎች፣ ሻለቆዎች፣ የጦር መሪዎች፣ መኮንኖች በፖሊስ ውስጥ ያላችሁ በደህንነት ውስጥ ያላችሁ ዛሬ የምታገኙ አጠቃቀን ነገር አላፊ ነች። አቺ ኢትዮጵያ የምትባል አገር እቺ ታላቅ ሀገር የተዋረደች የወደቀች ለታ ውዳችሁ ለልጆቻችሁ ወዮ እመቤቴን ታው ዛሬውኑ ፖለቲከኞችን ማስተካከል የምትችሉት እናንተ ናችሁ። እምቢ በሉ ዝም ብላችሁ በተላካችሁበት እየሄዳችሁ ህዝባችሁ ላይ ያተኩሱ በግልም እንደዚህ ከፋኝ ብለህ ጫካ የገባህ መሳሪያ እንግዲህ የገባ ሲሪየስ የሆነ ማስተዋል ይጠይቃል መሳሪያ ብቻ ሀገርን አይገነባም ሰው ልትገልበት ትችላለህ ግን አገርን አይገነባም ጄኔሬሽንን አይገነባም ንግግር ሰከን ያለ ንግግር ያስፈልጋል ብስለት ያለው ንግግር ጄኔሬሽኑ ከፖለቲከኛው ከዚህ ሊቅ ነኝ ከሚለው አገር አፍርሷላ ሀገር ሰርቶ ቢያቆየን ጥሩ ነበር ከፖለቲከኛውና ይሄ ሞርን ሞርነኝ እያለ ዝም ብሎ ከሚጫወተው ውጭ ያላችሁ ወጣቶች ተነጋገሩ። ስሜታችሁን ዋጥ አድርጉና ተነጋገሩ። ስከን እንነጋገር። እመቤቴን በዚሁ ተቀጠልን እየጠፋን ያለ ነው። ዛሬ ተመልከቱ፣ ዛሬ ኦርቶዶክስ ናችሁ ተብሎ በእምነቱ ተመልከቱ፣ ሙስሊም ሲመጣ ሲሳደድ፣ በዓለም ላይ እስልምናን የተቀበለች ኢትዮጵያ ልዩነትን እንደ እንደው አክብራ የተቀበለች ኢትዮጵያ ዛሬ አብሮ የኖረ ማህበረሰብ ኦርቶዶክስ ነህ ተብሎ ይገደላል። ይህንን የሚገድለው ሙስሊም አይደለም የሚገድለው ይህን የሚገድለው ፕሮቴስታንት ወይም ደግሞ ካቶሊኩ ገለው አይደለም። እምነቶች የእምነት ልዩነት አይደለም፣ እየተገዳደለ ያለው ፖለቲካው ነው እየገደለ ያለው ፖለቲካው ኦርቶዶክስንና ይሄንን የኢትዮጵያ ፖለቲካ ኢትዮጵያ ኢትዮጵያ የሚለው ማህበረሰብ በጣም ነው የሚጠለው። ምክንያቱም ይሄ ከሆነ ህዝብ ያነቃል። አያችሁ፣ ኦርቶዶክስ አጣምራ ስለምታር ነው፣ ኢትዮጵያዊነት ሰፍታ ይዛ ስለመጣች ነው። ዛሬ እንዲህ እየተጨፈጨፈ ያለ ኦርቶዶክስ እምነት ተከታይ ፍሌክሲብል ከሆንክማ ማንም አይነካ፣ እንደፈለክ እንደነ በጋሸው እየተሳደብክ ትኖራለህ። በቃ አሁን እኮ በጋሸው እኮ የሰራው ወንጀል ጥላቻ እንግዲህ፣ በኢትዮጵያ የጥላቻ ንግግር ያደረገ ሰው በኢትዮጵያ ምድር የኢትዮጵያ ህገ መንግስት ያስቀጣል ይላል። ከዚህ የበለጠ ጥላቻ የለም። ይኸው በጋሸው መርዝህ ረጭቶ ማንም አይጠይቀውም። አየህ ለመሰለህ ፍሌክሲብል ከሆንክ የሚፈልጉት ያን ነው። እነሱ የሚፈልጉት እሱን ነው የሚፈልጉት። በጥላቻ አንተን አንደርማይን እያደረጉ ኢትዮጵያዊነትህን እያጠፉ የኢትዮጵያ ኢንዲጂነስ የሆነውን ነገር ያን ያንተን ነገር እያጠፉ ሌላ ነገር ማድረግ ስለሚፈልጉ እንደፈለጉ ዝም ብሎ የሚያስጮውት ነገር ስለሚፈልጉ፣ አየ በጋሸው ደረቱን ነፍቶ አሁንም ይንቀሳቀሳል። ምንም ማንም የማይከሰው ማንም በህግ ጥላ ውስጥ መዋል አይችልም። ይህንን ማድረግ አይችልማ። ምክንያቱም ያለው ገዥና ስርዓቱ ይህንን አይደለም። ምንም ያላደረጉ በፖለቲካ ልዩነት ይስተካከል ያሉትንማ ከልጆቻቸው ከህፃን ልጆቻቸው ከአራስ ቤታቸው አንስተው እስር ቤት ወርውሯቸው አነ መስከረም አበራ እነ ታዬ ደንዳ ጥሩ አይደለም አካሄዳችን ጀኔሬሽን ይጎዳል ስላሉ፣ እነ ታዬ ደንዳ የት ነው ያሉት? ዛሬ እውነተኛ ሀቀኛ ሀቀኛ ሰዎች እስር ቤት ናቸው ያሉት። ሌባ ሌባው ነው ሚኒስቴር ሆኖ እንደ ዳንኤል ክብረት ያለው ይሄ ምንጣፍ ጎታችሁ ነው። አሁን በዚህ ባለስልጣን ሆኖ አንተ ላይ እየተጫወተ በአንተ ደም እሱ ይጫወታል። እዚያ ቁማር ይጫወታል። እኔ ያልነቃ ጀኔሬሽን ትበላለህ። እየተበላህ ነው ያለው። እማ ቤቴን እኔ ከኢትዮጵያ ምንም ፈልጊ አይደለም። የኢትዮጵያ ጀኔሬሽን ግን የኢትዮጵያ ህዝብ ወጣት ግን እንድትነቃ ፈልጋለሁ። ምክንያቱም ስራ እየተንከራተትክ ያለው በጦርነት በምትታመስ ሀገር እንዴት አይነት ስራ ትሰራለህ? ነገረኝ። አየ አንድ መንግስት የፈለገው አይነት ሀብት ቢኖረው አንድን ሀገር ሊያለማት አይችልም ብቸውን። ዜጎቹ ማህበረሰቦቹ አምነውበት ሀገሬ ነው ብለው መንግስታቸውንና ሀገራቸውን አምነው ገንዘባቸውን ኢንቨስት ሲያደርጉ፣ ሰራተኛ ሲቀጥሩ የስራ እድል ወጣቱ ሲፈጥሩ ገንዘቡን ያለ ስጋት ያለምንም ሁሉም ኢንቨስት ማድረግ ሲጀምር ነው አንድ አገር የሚለወጠው። ያን ማድረግ ደግሞ አይችልም። ኢትዮጵያውያን ውጭ ሀገር ሄዶ ኢንቨስት ቢያደርግ ይመርጠዋል። የኢትዮጵያ ባለሀብት ወይም ደግሞ የውጭ ባለሀብት እንኳን አይደለም ኢትዮጵያ መቶ ኢንቨስት ሊያደርግ። ምክንያቱም በነዚ አይነት ሁኔታ እንዴት አድርጎ ነው ኢንቨስት ሊያደርግ ልሚችለው? ይሄ ይሄ ሊገባችሁ ይገባል። የአገሬ ወጣቶች ንቁ፣ መቤቴን በጣም በጣም በጣም እየተጫወቱብን፣ ጢባ ጢቤን እየተጫወቱባችሁ ያሉ የተጫወቱብን ያሉ እዩ፣ ዓለምን ስለ ዓለም አንብቡ። ስለ ልዩነታችሁ አንዳንድ ሰው አንዳንዱ ድንቁሮ መቶ ዝም ብሎ እዚህ ሶሻል ሚዲያ ላይ ስለሚዘረው መርዝ ብቻ ትስሙ ዝምብላችሁ ይሄ የሚያውቀው ይሄንን ነው የተሞላው ይሄንን ነው ልዩነትን ነው የተሞላው ድንቁርና ነው። ምክንያቱም ይህንን እያደረገ እነሱን እንዲጠብቃቸው ስለሚፈልጉ ይህን ስለሆነ የገሬ ወጣት እመቤቴ ንቃ፣ ንቃ። የገሬ ወጣት ተነጋገር፣ ቁጭበል ኦሮሞ፣ አማራ፣ ትግሬ፣ አፋር፣ ሃድያ፣ ቁጭበል ተነጋገር ሶማሌ ተነጋገር፣ ሀገርን ፍጠር። ወጣቱ ሴትም ወንድም ሰከን ብልና ስሜትን ዋጣ አድርግና ተነጋገር። የኢትዮጵያ ናት የምታዋጣ። ልዩነቱ ምንም ነገር ልዩነቱ ሊጠቅም አይችልም። የፈለገው ነገር ለእያንዳንዱ ሰው በእጁ መግደያ መርዝ እንደ መስጠት ማለት ነው፣ የልዩነት ፖለቲካ ማለት ነው፣ የዘር ፖለቲካ። ይህንን መላችሁ። ልብ ያለው ሰው ይስማ፣ ልብ ያለው ሰው ይመራመር፣ ልብ ያለው ሰው ምን እየተካሄደ ነው ሀገር ላይ ምስንት ዓመት ሙሉ ነው ይሄ ነገር የሚቀጥለው እንዴት ነው ብሎ ዛሬ ያለበትን ትናንት ያለንበት ትናንት የነበርንበትን ዛሬ ያለንበትን ወደፊት ደግሞ ይሄ ነገር ቢቀጥል ምን ሊገጥመን ይችላል የሚለውን በደንብ አናላይዝ ስሩ። ሰው የሚነግራችሁን ብቻ ሳይሆን እናንተ ተመራመሩ። በሀገራችሁ ላይ እየተካሄደ ያለው ምን አይነት ፖለቲካ ምን አይነት አደገኛ ፖለቲካ እንደሆነ ይግባችሁ። ለመኪናው ዘር ተሰጥቶ፣ ኦሮ አማ ትግ ድሬ ምን እየተባለ ዘር ተሰጥቶት ለአንተ አማራ ኦሮሞ በመታወቂያ ተሰጥቶህ ተመልከት። አማራ ኦሮሞ ትውልድ እንዲህ እንዲህ እየተባለ ኢትዮጵያ መሬት ላይ ተወልደህ እንደዚህ እየተባለ በዘርህ መታወቂያ ተሰጥቶህ እንዴት አይነት ትኖራለህ? እንደዚህ አይነት ሆነህ ይሄ ጄኔሬሽን አሁን እየገደለ ያለ የተሞላበትን ነው የሁን ያሉትን የሆነ በቃ ይሄ ጄኔሬሽን አየው ራሱን ራሱን መብላት ማለት የራስን ስጋ አርጎ መብላት ማለት ነው። አየህ ወንድምን መግደል ማለት ራስን እየቦጨክ መብላት ማለት ነው። ራስን እየገዘገዝክ ማረድ ማለት ነው። አየው እንዲህ አይነት ጨካኝ ጄኔሬሽን የፈጠሩት እነዚህ ሊቃን ተብዮችና ፖለቲካን እኛ ተብዮች ከአስራ ዘጠኝ ስልሳዎቹ ጀምሮ የነበሩት የሰሩልን ይህንን መርዝ ነው። ይሄ መርዝ ደግሞ አሁን ፈረዳና እርስ በርስ ማባላትና እርስ በርስ ማጨራረስ ጀምሯል። አሁን የጅማሮ ሆኖ ገና እየከፋ ሊመጣ ይችላል። ወገኔ ንቃ። ሰላማችሁ ይብዛ። ወዳችኋለሁ። ተጠቅማችሁ ሸራ አድርጉት ለሚደርስ ድረስና ሰዎችን እንዲ አንድ ሰው እንኳ የሚለውጥ ከሆነ ወዳችኋለሁ።